አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደናነኝ። እንግዲህ ሳሪ ዛሬ ምን ይዘች መጣች ምንድን ነው እንዳትሉ ማለት ነው። ዛሬ ደግሞ ያው እንግዲህ ክረምት እንደሆነ መጩ፣ ይሄ ማለት እናቶቻችን የሚገዙት ቅመማ ቅመም ማሻላ ላሳያችሁ ማለት ነው። እስኪ አስታውሱ ማለት ነው እና ይህ ቅመም እንደዚህ ተመድቦ ማለት ነው። እኔ ተመልከቱ፣ እንደዚህ የተደረገ የብታው ነፍስ የላቸው መሻላ እንደክረምት ቅመም ሲመጣ ቅመም ላይ ያለ ጉድ እና እንደዚህ ማለት ነው። አሁን ይህ ቀላል ነገር ይመስላል ስናየው ማለት ነው ስናየው ሁለኛ በጣም ትንሽ ነገር ይመስላል፣ ግን ማሻላህ በጣም ጥቅም አለው ማለት ነው። እንደዚህ አርጎ ማንኛውም ሰው በትንሽ ብር በአምሳ ሺህ ብር እንደዛ አድርጎ እንደዚህ እያደረጉ መነሻ ብሸጥ እዚህ በጣም እንትን አለው ማለት ነው፣ ግን አናውቀውም። እና በጣም ማሻላ በዚህ ነገር ይኸው ትልቅ ሀብታም ናቸው ማለት ነው። ማሻላ ሰዎቹ ይህን ይመስላል። ቅመማ ቅመም ተራ ነኝ። ያው ዛሬ ቅዳሜ ነው ገበያው እና ያው ዝም ብዬ ሳይ እንደው ማሻላ እና አንዳንድ ነገር በቃ ያልመሰለብን በጣም ዋጋ የማንሰጠው ቦታ ላይ ነው ብር ያለው። እና በዚህ መንገድ ራሱ መስራት ይቻላል። ሸቀጥ ነገር አለ የቅመማ ቅመም ነክ እንዳለ አሉ። እና ወዶቼ እንግዲህ ብዙዎቹ ሀገር ገብተን ምን እንሰራለን የምትሉ ምን እንስራ፣ የምር ይሄ በጣም ሀሪፍ ነው ብዬ አስባለሁ። እና በጣም ደስ ነው የሚለው ብታውቅ፣ ገበያ ቁጭ አትልም፣ ገበያ አለው እና ይህንን ላሳያችሁ ወደድኩ። ዛሬ ደግሞ ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እና እንግዲህ በዛውም ትውስታ ነው እንግዲህ ያው እኛ በአረብ ሀገር ይህንን ስንጅብል እና ምናምን በጣም እዛ እዚህ ስንመጣ ግን ያት እንደዚች እንደምታዋት ሀምሳ ብር ምናምን ነው ማለት ነው። ይሄ ምድብ ምድብ የምታዩት እና ማሻላ ሸቀጥ፣ እንደዛ አይነት ነገሮች አዋጣ ፈልጌ ነው። ምን እንስራለን የምትሉ ልጆች፣ መተመም ብንሰራ ይሻለናል ለምትሉ በጣም ሰው ይማና የማያውቀው ማለት ነው። እንደዚህ ቀለል አድርገን ስለምናየው ማሻላ በጣም ጥቅም አለው ግን ማለት ነው እና እንግዲህ ያው ቁጭ ብዬ እህቴ ነበር ማለት ነው። ነገሮቹን ያው ሁሌም ስለማይ ማሻላ ገበያ በደንብ ነው የሚሄደው። ይሄ የምታዩት እንግዲህ ያው በዛው ትውስት አለው ብዬ ነው ማለት ነው። የአምሳ ብር የሀያ ብር ምናምን ነው። እና ዛሬ ደግሞ በዚህ መጣሁላችሁ ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ አበረታትኝ። እኔ ለእናንተ ማልሆነ የለይ መቸም አላመጣላችሁ ጉድ የለም። እና ዛሬ ደግሞ እስኪ በዚህ መጥቻለሁ። ትናንትና ገበያ ማለት ነው በዚህ ይመስላል። እናንተ ብቻ ላይክ ሼር ሰብስክራይብ፣ ሳሪ እናሳይን የምትሉ ካለ አሳያችኋለሁ እኔ እናንተን ለማሳየት ዝግጁ ነው። እዚሁም እንግዲህ የመካነ ሰላም ልጆች እህቶቻችሁ፣ እናቶቻችሁ ልታውም ትችላላችሁ ማለት ሰምታችኋል። እንግዚ ዞሮር ሲሉ ማየትም ሊያጋጥማችሁ ይችላል እና የዛሬው ቪዲዮ እስኪ እንደሆ ለምን አልቀርጥላቸውም ብዬ ስታ፣ ያው እንግዲህ ሀገራችን ስንሆን ትንወጣ ብዙ ነገር ነው መቼም። የምናስታውሰው ዛሬ ይዤላቸው መጥቻለሁ። ከእናንተ ላይክ ሰብስክራይብ እያደረጋችሁ ማበረታታት ብቻ ነው የሚጠበቅባቸው። እና የት ነው ወይ የት ነው ለምትሉኝ ያው እንግዲህ ነገር ያችኋለሁ ማለት ነው።